ደረቃዎቹ እንግዲህ ዛሬ በጉጉት ስንጠብቃቸው ሊመጡ አልቻሉም፣ ማለት ነው። አልተመቻቸውም ማለት ነው። እውነት ለመናገር እነሱ ሲቀሩ በጣም ብዙዎቻችን ነው ሚጨንቀን እራሴን ጨምሮ፣ ቁጥር አንድ ማለት ነው። እና በቃ አሁንማ ሰዓቱ ስለሄደ ተስፋ ቆርቻለሁ ማለት ነው። እንግዲህ አልመጡም። ለማንኛውም ስላልተመቻቸው ይሆናል። ሁሌም አይመችም እና እንግዲህ ነገ ይመጣሉ ባዲስ ቪዲዮ ማለት ነው። በነገራችን ላይ በኢንስታግራም አንዳንድ ጥቅሶችንም እያስተላለፉ ነበር፣ ሀይሚም ብሩክም ማለት ነው። እና ጥርስና ልብስ እኮ የማይሸፍነው ነገር የለም እያለ ነበር ቡራም ሀይሚም እንግዲህ የነገን እንጂ የነገ እንጂ የሚሻል የትናንት የተሻለ ነገር እንደሌለ። አንዳንድ ምክሮችን እየመከረችን ትገኛለች ማለት ነው። እንግዲህ ነገ ይመጣሉ። ይሄ እነሱ ጥቅስ የሚያስተላልፉት በነገራችን ላይ በቃ አይደል፣ ከሚያዩት እንዴት ነው ትምህርት ይሰጣል ብለው ስለሚያስቡ ነው እንጂ ሌላ ትርጉም አለው ብዬ አላስብም። ያው እንግዲህ ዛሬ አልመጡም ማለት ነው። ይህን ፎቶ በጣም ነው የምወደው። ከፎቶም አንጻር ይቺ የደስታ ቀን ቪዲዮ ነበረች እና ይሄ ቪዲዮ የቱ መሰላችሁ ቦራ እኛንም ሀይሚንም ሰርፕራይዝ ያረገበት ፎቶ ማለት ነው እና በቃ ሀይሚ ስትጓጓለት የነበረው ወደ ዱባይ ለመሄድ ሰርፕራይዝ ያረጋት ቪዲዮ ነው። እና በጣም ደስ ያላት በቃ የዘለለችበት ማለት ነው። የምር እኛን ሁላ ነበር ያዘለለን የጋን ጊዜ ማለት ነው እና ቦራ እንግዲህ የተግባር ሰው የምር በጣም ማለት ነው እና እናንተ የማትፈልጉትን ኦዲየንስን የሚያስከፋ ነገር አንድም ነገር አላደርግም በቻልኩት አቅም ሀይሚዬም እንዲከፋት ስለማልፈልግ እናንተም እንዲደብራችሁ ስለማልፈልግ፣ እንግዲህ ለሀይሚ ትኬት ቆርጃለሁ ብሎ ቪዲዮ የሰራበት ፎቶ ነው ማለት ነው። በጣም ስለምወደው ነው ያመጣሁት ማለት ነው እና እንግዲህ ሀይሚና ቦራ ዛሬ አልመጡም። የአንድ ሰው ፎቶ ይዤ እመጣለሁ ብዬ ረሳሁት ማለት ነው። እሱ ማን ነው? ኤፋና ቤዚ ማለት ነው። በኤፋና ቤዚ ግራ የተጋባ ሰው ማን ነው? የምር ማለት ቤዚ እንደመጣች ማለት ጊዜ ስጠኝና ችግር ደርሶብኛል፣ ችግር ላስረዳ ግን ጊዜ ስጠኝ ስትለው ጊዜ ስጻት እያልን ለተወሰነ ቀን ኤፋን በጣም ኮመንት እያረግንለት ነበረ ነገር ግን ቀናቶች ተቆጠሩ። ማለት እስኪ አሁን ቤተሰብ እናንተ ፍረዱ። እንዴት ነው ማለት በሰው ላይ መፍረድ ባንችልም ግን ትክክለኛው ሀሳብ ቤዚ አሁን ችግሯን ካልተናገረች እንዴት ነው ማለት ኤፋ ሊረዳት የሚችለው? ማለት አንድ ሰው እኮ ታሞ ሐኪም ቤት ሲሄድ ማለት በሽታውን ካልተናገረ መድኃኒት አይገኝምና፣ ቤዚ ደግሞ ቀናቶች ተቆጠሩ። ወዲያው እንደመጣች ለምንድን ነው እማትረዳት እያል ነው ነበርና? አሁን ግን በጣም ብዙ ቀን ለመናት ማለት ንገሪኝ፣ ኢቨን ከካሜራ ጀርባ ቢሆንም ንገሪኝ ብሏት ነበር። በእርግጥ ችግር እንደደረሰባት በጣም በብዙ ችግር ውስጥ እንደነበረች ታሳዝናለች ማለት ነው። ግን ደግሞ እንደጠፋች ምን ሆና እንደጠፋች ምን ችግር እንደደረሰባት ምንም ያቀው ታምር የለም እና በዚያ ሰዓት ኤፍም ብዙ ተጨንቆ ነበረ፣ ብዙ አስቦ ነበር። የው ደግሞ መስራት ስላለበት ከሌሎች ዩቱበሮች ጋር ከኤደን ጋርም ተገናኝቶ ከሄደን ጋር ብዙ ቪዲዎችን እየሰሩ እዚህ ጋር ደርሰው ማለት ነው። ዛሬ ግን ያው የመጨረሻ ውሳኔውን ወስኖ ከዚህ በኋላ በቃ መቋጨት ስላለበት ላገኝሽ አልፈልግም ችግርሽን ካልነገርሽኝ ከአንቺ ጋር መቀጠል አልፈልግም ብሎ ውሳኔውን አሳውቋል ማለት ነው ለምን ቀናቶች ስለበዙ ማለት ነው እና ያ ማለት ፍቅር ታጋሽ ቢሆንም ያፈቅራታል ቤዚን ያፈቅራታል ብዬ ነው ማሰብ ኤፋ ማለት ነው ነገር ግን ማለት ችግሯን መናገር አለባት እንዴት ነው ችግሯን ካልተናገረች ኤፋ ሊረዳት የሚችለው በምን ውስጥ ትሆን? ሰው ፍጹም አይደለም እኮ ማለት የሰው ህይወትም ሊጠፋ ይችላል። ያ ማለት ቤተሰብ ልታጣ ትችላለች። በቃ መናገር ነው ማለት። ብዙ ቀን ሆናት፣ የምሬን ነው የምላችሁ እና በኤፍሬም መፍረድ አይቻልም አሁን። ምክንያቱም አሁን ለምሳሌ የሆነ እንዴት ነው አሁን ይዘው የመጣችው ችግር ወይም የደረሰባት ችግር ከባድ ሊሆን ይችላል፣ ግን ያ ችግር ደግሞ ምናልባች ኤፋን የማያሳምነው ከሆነ ማለት ከሱ ህይወት ጋር ማለት አብሮት መሄድ ከሆነ አሁን እሷ ቃል እንዲገባላት ነው እምትፈልገው ማለት የሆነ በቃ ችግሩን የኔንተውና ጊዜ እናሳልፍ ነው የምትል ማለት ነው። ይሄ ደግሞ ላይፍም ሊሆን ይችላል፣ በሌላ መንገድ ሊሆን ይችላል እና እኔ የምለው ቤዚ ችግርሽን ካልተናገርሽ እንዴት ነው ኤፍ ሊረዳሽ የሚችለው? ስለዚህ ችግርሽን መናገር አለብሽ ብዬ ነው የማስበው ማለት ነው። የምሬ ነው የምላችሁ ማለት፣ ብዙ ጊዜ ከካሜራ ጀርባም ንገሪኝ እያላት ነው እና ከባር ነው እና ደግሞ ስለ ኤደን ማውራት ፈልጋ ነበር። ስለ ኤደን እንድታወሪ አልፈልግም ብሏታል ማለት ነው። ብቻ የነሱም በዚህ ለጨርስ ማለት ነው እና ፎቶ ላመጣ ብዬ ረሰው ማለት ነው እና እመጣለሁ። ቪዲዮዎቻችሁን በደንብ ነው መከታተለን የነ ኤፋን ማለት ነው እና እንግዲህ ቅመሟና ብሩክ አልመጡም። እነሱ ሲቀሩ ደግሞ ሚዲዮን ታቁታላችሁ፣ በጣም ነው የሚቀዘቅዝ። እውነት ለመናገር በጣም ማለት ነው እና እኔ በቃ ብዙ ትበሮች ብዙ መጥተዋል። እነ ቅመሟ አልመጡም፣ ሀይሚና ብሩክ አልመጡም። እንግዲህ ሀይሚም ተማሪ ስለሆነች ስላልተመቻቸው ይሆናል። አንዳንዴ እንደዚህ ጥፊት ሲሉ ደግሞ እኔ በጣም አስባለሁ። ማስብ ለወንዶ ታውቃላችሁ፣ ምን እያሰቡ ነው? ሀይሚ ምን እያሰበች ነው? ሀይሚ የሆነ ነገር እንዴት ነው የሆነ ቪዲዮ እዛ ስመጣ ትንሽ ጠፋ ትላለችና እንግዲህ ነገ በጉጉት እንጠብቃችኋለን ማለት ነው። ግን እነሱ አይጥፉ። ያው ትናንትም አልመጡም፣ አደላ አልመጡም። ሶስት ቀን ሆናቸው መሰለኝ ከመጡና እንግዲህ ስላልተመቻት ይሆናል ተማሪም ስለሆነች ይኸውም ጎበዝ ናት። እውነት ለመናገር ትምህርት አለ፣ የቤት ስራ ይኖራል፣ ሆምወርክ ምናምን ብቻ ከባድ ነውና ያው። ነገ ይመጣሉ ብቻ ሰላማቸው ይብዛል። እንግዲህ ጠዋት ላይ በሰራሁት ቪዲዮ ብዙዎቻችሁ አሪፍ አስተያየት ሰጥታችሁኛል። አዎ የምሬን ነው ምላችሁ ማለት ቡራንም ማስጨነቅ የለብንም። ከምንም በላይ ሀይሚን ይወዳታል፣ ያፈቅራታል። አሁን እያያችሁ ነው። ከሀይሚ በላይ ደግሞ ቡራ በጣም እየወደዳት እያፈቀራት የእሷ ያለው ፍቅር እጅግ በጣም እያያችሁት ነው እና በዚህ ሁኔታ ላይ እያሉ የግድ ማለት እሱ ታማኝ ልቡን ሰጥቶ እያለ የግድ አሁን ቀለበት አድርግላት ወይም ፍቅርን በሚዲያ ግለጽላት ማለት የለብን። እውነት ለመናገር እኔ ከዚህ በፊትም ስል ነበር ገና በፊት ማለት ነው። አሁን ላይ ግን ቦራ እያሳየን ያለው እጅግ በጣም አስተማማኝ የሆነ ለሀይሚን በቃ ምርጥ የሆነ ፍቅር እየሰጣት ስለሆነ ሁሉም ነገር በጊዜው ይሆናል። ቀለበቱም ምንም በጊዜው ይሆናልና አሁን ታዳጊ ናቸው። ይስሩ፣ ይበርቱ። ቀለበት ሳይሆን የልብ መተሳሰር ስለሚበልጥ ማስጨነቅ የለብንም ልጆቹ ማለት ነው። የምሬነው ምላችሁ በቃ በሚሰሩት ቪዲዮ ብቻ አስተያየት እየሰጠን ስለ ቀለበትና ስለ ፍቅራቸው ለእነሱ ትተንላቸው የሆነ አንዳንድ ነገር ሁለታቸውን የሚያለያይ ወይ ሁለታቸውን የሚያቃርር ነገር ሲሰሩ ትክክል አይደላችሁም በማለት ብቻ ምክር በመስጠት ከጎናቸው ሆነን ሀይሚያውን 200 ሺህ እንድትገባ ቪዲዮዋን ሸር በማድረግ እንግዲህ እናግዛት ማለት ነው። ቡራም ጉዞ ወደ 250 ሺህ ማለት ነው። 215 ገብቷል፣ ዋሪፉ እየሄደለት ነው። የምሬን ነው የምላችሁ። ቡራም በጣም በጣም ማደግ መስራት ይፈልጋል። እናቱንም እንመለወጥ ይፈልጋል እናቱን ማስደሰት ይፈልጋል። እና ስለዚህ ሁለታቸውንም የጨረቃ ቤተሰቦች ቪዲዮቸውን በትክክል በማየት ሳታሳልፉ በተለይ ማስታወቂያ አታሳልፉ። ማስታወቂያ ካሳለፋችሁ የምር ብር ምንም አይቆጥርም እኮ ማስታወቂያውን አታሳልፉ እና እና ሰላሳ ደቂቃ ወይም ሀያ አንድ ደቂቃ ነው የሚሰሩት። እዩላቸው፣ አበረታቷቸው። አመሰግናል